እሺ ተመልካቾች እንዴት ናችሁ? የገንዘብ ሚኒስቴር ከፍተኛ መጠን ያለው የግምጃ ቤት ሰነድ ለገበያ አቅርቧል። ከመስከረም 21 ጀምሮ በድምሩ የ243 ቢሊየን ብር የግምጃ ቤት ሰነድ ነው። በየጊዜው በማል እየተከፈለም የሚሄድ ነው። ነገር ግን በሰባት ዙር የሚቀርብ ነው። መስከረም 21 የሚቀርብ ነው፣ ጥቅምት 5፣ ጥቅምት 19፣ ህዳር 3፣ ህዳር 17፣ ታህሳስ 1 እና ታህሳስ 15 ድረስ ለሽያጭ የሚቀርብ ነው። ስለዚህ ሰባት ጨረታዎች ያሉበት ነው። ከመስከረም 21 እስከ ታህሳስ 15 ውስጥ ባለው ውስጥ ሰባት ጊዜ በጨረታ የሚቀርብ ነው። ደግሞ የአራት የጊዜ ገደቦች ያሉት ነው። በ28 ቀን የሚከፈል በ91 ቀን የሚከፈል በ182 ቀን የሚከፈል እና በ365 ቀን የሚከፈል የመንግስት የግምጃ ቤት ሰነድ አቅርቧል። የመንግስት የግምጃ ቤት ሰነድ የሚቀርበው በፊስካል ፖሊሲን በሚመራው በገንዘብ ሚኒስቴር በኩል ነው። ነገር ግን ነሐሴ አንድ ላይ ለገንዘብ ሚኒስቴር የብሔራዊ ባንክ አውጥቶ ነበረ። የመንግስት የግምጃ ቤት ሰነድ ነሐሴ አንድ ላይ አውጥቶ ነበረ ወደ 239 ቢሊየን ብር ነው የነበረው። ኦም ቢሃፎፍ የፋይናንስ ሚኒስቴር ነበር አቅርቦ የነበረው። አሁን ከአስራ አምስት ከመቶ በላይ ነው የመንግስት የግምጃ ቤት ሰነድ ኢንተርስትሬት። ምናልባት ወደፊት ደግሞ እየጨመረ ሊመጣ ይችላል። አሁን የቀረበው ባለሀብቶች እንዲገዙ፣ ሌሎች ተቋማቶች እንዲገዙ የቀረበው የመንግስት የግምጃ ቤት ሰነድ በጣም ከፍተኛ መጠን ያለ ነው። 243 ቢሊየን ብር ማለት በጣም ትልቅ ነው። እንኳን ደስ አላችሁ በ2017 ዓመት በተካሄደው የሪል እስቴት አዋርድ ተሸላሚ የሆኑት ተመር ሪል እስቴት አሁን ደግሞ አዲስ ዓመትን ምክንያት በማድረግ ከ30 እስከ 35 ፐርሰንት እውነተኛ ቅናሽ ማድረጉ ስንገልጽሎት በታላቅ ደስታ ነው በመሃል ከተማ ፒያሳ ለመኖሪያነት ምቹ በሆነችው አያት እንዲሁም ሶማሌ ተራና ጋርመንት ግንባታቸው 80 ፐርሰንት የደረሱ የመኖሪያ አፓርትመንቶችን ከባለ አንድ እስከ ባለ ሶስት መኝታ በተለያዩ ካሬ አማራጭ በካሬ 61500 ብር ጀምሮ በ5.4 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ፣ በ6.2 ሚሊዮን ብር ባለ 3 መኝታ ከ10% ቅድመ ክፍያ ጀምሮ ቀሪውን በአንድ 1 አመት ተኩል እስከ 2 አመት ከስድስት ወር ያለምንም ወለድና ጭማሪ እስከ 35% እውነተኛ ቅናሽ ጋር ይዘንልዎት መጠነው። ለበለጠ መረጃ 0972750375 ይደውሉ። ቴምር ፕሮፐርቲስ። እንግዲህ እንደምትመለከቱት መስከረም 21 ላይ ጠቅላላ የሚቀርበው 34.6 ቢሊዮን ብር ነው። ነገር ግን ለተከፋፈለው ነው የሚሸጠው። በ28 ቀን ለሚሸጠው 3.4 ቢሊዮን ቢሊዮን ብሩ በ28 ቀን የሚመለስ መግዛት የሚፈለግ ነው። 12.1 ቢሊዮኑ ደግሞ በ91 ቀን ውስጥ ገዝተው መመለስ ለሚፈልጉ ነው። 13.8 ቢሊዮኑ በ182 ቀን ለመመለስ ለሚፈልጉ ነው። ጊዜው የረዘመ ሲመጣ ኢንተረስት ሬትም እየተሻሻለ ነው የሚመጣው። ለ364 ቀን ይህን የመንግስት ግምጃ ቤት ሰነድ የሚገዙ ደግሞ 5.2 ቢሊዮን ብር ቀርቦላቸዋል። ስለዚህ ድርጅቶች መርጠው ነው የሚጫረቱት ማለት ነው። በ28 ቀን ውስጥ እንዲመለስ የሚፈልጉት 3.4 ቢሊዮኑ ውስጥ መግዛት የሚፈልጉትን መጠን ያቅርባሉ። ስለዚህ ሲከፈላቸው ጨረታው ላይ ስንት እንዲከፈላቸው ይፈልጉት ለምሳሌ የአንድ ሺ ብር ከሆነ የሚገዛው ስንት ነው እንዲመለስ ይፈልጉት የአንድ ሺ በ1100 ብር ሊሆን ይችላል ፐርሰንት ላይሆን ይችላል ግን ፐርሰንትም የሚሆንበት ጊዜ ያለ ፐርሰንትም ላይሆን ይችላል የአንድ ሺውን አንድ ሺህ አንድ መቶ ብር ብለው ጨረታውን ያሸነፈው ሊወስድ ይችላል ነገር ግን በሀያ ስምንት ቀን ውስጥ ሦስት ነጥብ አራት ቢሊዮኑ ነው እንዳለ ሲከፋፈል አራት ቀን ውስጥ ሰላሳ አራት ቢሊዮኑን መስከረም ሀያ አንድ ላይ ለሽያጭ ያቅርባል የሀያ ስምንት ቀኑ መቼ መለሳል ማለት ነው ጥቅምት አስራ ዘጠኝ ክፍያ ይፈጽማል መንግስት ከድርጅቶቹ ገንዘቡን ይወስድና የእዳ ሰነድ ይሰጣቸዋል የእዳ ሰነዱን ይዙና መስከረም ሀያ አንድ የያዙትን የእዳ ሰነድ ጥቅምት አስራ ዘጠኝ መተው ክፍያ ይቀበላሉ ማለት ነው። የ28 ቀን የገዙት የ91 ቀን የገዙት እሱን እየቆጠሩ ጥቅምት አምስትም የሚወጣው ጥቅምት አምስት ላይ 32.2 ቢሊዮን የቀረበው። ስለዚህ ለ28 ቀን ከሆነ፣ ብዙ ጊዜ ለአጭር ቀናት ሲሆን ኢንተረስት ሬቱም ዝቅ እያለ ነው የሚመጣው። 3.2 ቢሊዮን ሊሆን ይችላል። ስለዚህ ጥቅምት አምስት የገዛ አንድ ድርጅት ለ28 ቀን ከሆነ የገዛው ህዳር ሶስት ላይ ሄዶ ክፍያ ይቀበላል ማለት ነው። ሰነዱን ይሰጥና ገንዘቡን ይወስዳል። ስለዚህ በዚያ አግባብ ጨረታ ወጥቷል። በኢንቨስትመንት ባንኮች በኩል ምናልባት የካፒታል ገበያ ውስጥም ለሽያጭ ሊቀርብ ይችላል። ግን ጨረታው ነው አሁን የወጣው 243 ቢሊዮን ብር እፈልጋለሁ ይላል መንግስት። ግን በማል እየተከፈለ ነው። ለምሳሌ መስከረም 21 ላይ 34 ቢሊዮኑን በሙሉ በሙሉ እንኳን መሸጥ አይችልም ኦፍኮርስ። ግን የ28 ቀኑ እንኳ 3 ቢሊዮን ቢሸጥ መልሶ ጥቅምት 19 ይከፍለዋል። ስለዚህ ከ243ቱ የሚቀነስ ነው የሚሆነው ማለት በዚህ ሶስት ወር ውስጥ ከመስከረም 21 እስከ ታህሳስ 15 ባለው ውስጥ 243 ቢሊየን ወስዶ የተወሰነውን ክፍያ ይፈጽማል። የተወሰነው ደግሞ በየጊዜያቶች ውስጥ የሚከፈል ብሎ አቅርቧል። እንኳን ደስ አላችሁ። በ2017 ዓመት በተካሄደው የቴዎሪ ሪልስቴት አዋርድ ተሸላሚ የሆኑት ቴም ሪልስቴት አሁን ደግሞ አዲስ ዓመትን ምክንያት በማድረግ ከ30 እስከ 35 ፐርሰንት እውነተኛ ቅናሽ ማድረጉን ስንገልጽሎት በታላቅ ደስታ ነው። በመሃል ከተማ ፒያሳ ለመኖሪያነት ምቹ በሆነችው አያት እንዲሁም ሶማሌ ተራና ጋርመንት ግንባታቸው 80% የደረሱ የመኖሪያ አፓርትመንቶችን ከባለ አንድ እስከ ባለ 3 መኝታ በተለያዩ ካሬ አማራጭ በካሬ 61500 ብር ጀምሮ በ5.4 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ በ6.2 ሚሊዮን ብር ባለ 3 መኝታ ከ10% ቅድመ ክፍያ ጀምሮ ቀሪውን በአንድ 1 አመት ተኩል እስከ 2 አመት ከ6 ወር ያለምንም ወለድና ጭማሪ እስከ 35% እውነተኛ ቅናሽ ጋር ይዘንልዎት ለበለጠ መረጃ 0972750375 ይደውሉ። ቴምር ፕሮፐርቲስ። እንግዲህ የመንግስት የግምጃ ቤት ሰነድ በዋናነት የሚቀርበው ለምንድን ነው? የራ ሰነዱን የሚያቀርበው እንግዲህ ገቢ እስኪሰበሰብ ድረስ ግብር እስኪሰበሰብ ድረስ መንግስት ለስራ ማስገጃ የሚፈልጋቸው ገንዘቦች ሲሆኑ በዚህ ይሸፍናል። ምናልባት ለደሞዝ የሚከፍለው ሊሆን ይችላል። ለፕሮጀክቶች የሚከፍለው ሊሆን ይችላል። ለዚህ ፐርፐስ ያስፈልገው የመንግስት የግምጃ ቤት ሰነድ ያቅርባል። የመንግስት የግምጃ ቤት ሰነድ በፖዘቲቭ የሚመከር ነው። ለምንድን ነው? ይሄንን ለምሳሌ 243 ቢሊዮኑን በአንድ ዓመት ውስጥ በግምጃ ቤት ሰነድ መንግስት መሰብሰቡ ጥሩ ነው። ምክንያቱም ከብሔራዊ ባንክ ከሚበደር ኦልሬዲ ሰርኩሌሽን ውስጥ ያለ ገንዘብን ስለሆነ የሚወስደው ይሄ በጤነኛነት ሊወሰድ ይችላል። ደግሞ ከኢኮኖሚ ደግሞ መሰብሰቡ ደግሞ በተወሰነ መልኩ አሉታዊ ደግሞ ተጽዕኖ ሊኖር ይችላል። ለምሳሌ ቢገዛ የ28 ቀኑ ብቻ 24 ቢሊየን ነው። ስለዚህ በዚህ በአንድ ቀን ውስጥ 4 24 ቢሊየን ሊሰበሰብ ይችላል ማለት ነው። ከመስከረም 1 እስከ ታህሳስ 15 ባለው ውስጥ 24 ቢሊየን ከዋናው ገበያ ወደ መንግስት ሊሄድ ይችላል። መንግስት በፕሮጀክትነት እስኪያወጣው ድረስ ወደ መንግስት ሚሄድ ከገበያው ላይ የሚሰበሰብ ሊሆን ይችላል። ደግሞ ለድርጅቶች ለኢንቨስተሮች ደግሞ ኢንተረስትሬት ያገኙበታል። ጥሩ ኢንተረስትሬት ነው ያለው አሁን እንኳን በብሔራዊ ባንክ ላይ ያለው ከአስራ አምስት ከመቶ በላይ ነው። ኢንተረስትሬቱ ግን በጨረታ የሚሆኑ አይታወቅም። ከዛ ከፍም ሊል ይችላል። ስለዚህ ድርጅቶች ኢንተረስት ሬት እንዲያገኙ እድል ሊሰጣቸው ይችላል፣ ፍላጎት ላላቸው ማለት ነው። ስለዚህ የግብር መክፈያ ወቅት እስኪገኝ ጠቅላላ ኢኮኖሚ ላይ የነበረ ገንዘብ ነው የሚወሰደው። ይሄ እንደ ጥሩ ይቆጠራል፣ ከብሔራ ባንክ ከመበደርና አዲስ ገንዘብ ፕሪንት ከማድረግ ነገር ግን በጣም ግዙፍ አማውንት ነው ያቀረበው ይህም መረጃ ለ ለእናንተ ሼር ለማድረግ ነው። ማንኛውም አሳብ አስተያየት ካላችሁ እዚ ኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ።